ሩታዬ ግን ይመቸሽ ማለት ነው። ቅኔሽ በጣም ነው የተመቸኝ። እና ማለት ነው ቤተሰብ ምን አስባ ነው ግን ሩታ ለማን እንደሆነ መቼም ገብቷቸዋል። እናንተ አልገባኝም አትሉኝም። እና ቅኔዋ በጣም ነው የሚመቸው። የሚገባው ይገባዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሩታዬ ቅኔ ማታ ኢንስታግራም ላይ ነው ያየሁት እና በጣም ነው የተመቸኝ። ብቻ ያው ምን ልበላችሁ በጣም ነው የተመቸኝ። ደስ ይላል ቅኔው ማለት ነው። እና ያው በእንትን ሰው በተግባር ካልገባው በቅኔ ደግሞ ይግባው ተብሎ ነው ማለት እና የንትና ዳይፐሮች ማለት ነው። እና ገብቷችኋል ብዬ አስባለሁ መቼም ማለት ነው የኛ ልጆች ገብቷችኋል። ግን ያው ያልገባችሁ ደግሞ እንግዲህ ውሃ እየጠጣችሁ እንዲገባችሁ አድርጉ። ያው በቃ የኛ ልጅ እንደዚህ ናት ማለት ነው። ብቻ ምን ልበላችሁ፣ በጣም ነው የሚያስቀው ቅኔው ራሱ ማለት ነው። ኬት እንዳመጣችሁ ኔጃኔ እኮ ሜላት ብቻ ትመስለኛች ቅኔ ባለ ቅኔ ለካ ሩታም ቅኔ ትችላለች። እና የእኛ ልጅ ይመችሽ። እና ያው ዱባይ ስትመጪ ደግሞ እንግዲህ እናገኝሻለን ወይ አናገኝሽም እንሻላ እና የኔ ልዕልት ያው ነተናግራለች። ድራማው ሊጀምር ይሆን አላውቅም። ብቻ ያው ውላስበየው እና ይመቻችሁ። ብቻ ያው ደስ ይላል። ኬት እንዳመጣችሁ ባናውቅም በጣም ነው ደስ የሚለው። ቅኔ ለእኛም ነው ያው ባሎቻችን፣ ባሎቻችሁ ለተቀማባችሁ ያው ችንቅኔ ላኩላቸው ለሚስቶቻቸው ማለት ነው እና ማለት ነው ውዶቼ፣ የሩታዬ እንትን እንደዚህ ነው ተናግራለች። ያው የሰው ልጅ ሁሉንም ነገር በነገራችን ላይ የሩታ በጣም ባለፈው ትላንትና እንደዚህ ቪዲዮ ለቃልች ነበር በቅንድሟ ምናምን ማለት ነው እና እሱ ራሱ ብዙ ጊዜ የቅንድ ብሽ ያስጠላል ምናምን እያላችሁ ብዙ ነገር ያወራችሁ አላችሁ ማለት ነው። እና ለእናንተ ነው መልስ በቲክቶክ ቤጃቸው ገብታችሁ ማየት ትችላላችሁ ማለት ነው። እና ብዙ ጊዜ የምታወሩ እንደዚህ ናት፣ እንደዚህ ናት የምትሉ ለእናንተ የሆነ ወታ ሚዲያ ላይ ቪዲዮ መስራት ሳይሆን ታሳያችኋለች በተግባር ማለት ነው። መልስ ትመልስላችኋለች የሚገባችሁ ከሆነ ማለት ነው። ግን ለነገሩ እናንተ የማይገባችሁ ደደብ ስለሆናችሁ ምን ያደርጋል ማለት ነው። እናንተ የሄዳችሁ ፎቶ ዘግዝቁ ብቻ። ሌላ ነገር አይገባችሁ። ምንም ነገር የምታውቁት ነገር የለም ከፎቶ መዘግዘግ ውጭ ማለት ነው እና እና ቤተሰቦች የዛሬ ባሪ ቪዲዮ ይመጡልናል። ትላንትና ያው በዱባዩ በግ የዱባዩን በግ ይዘውልን መጥተዋል። ዛሬ ደግሞ እንግዲህ ምን ይዘውልን ይመጡ ይሆን? አዲስ ነገር አለ ዛሬ፣ ጠብቁ ማለት ነው ወይ በሮታ ቤት ወይ በአብርሽ ቤት ማለት ነው እና ቤተሰቦች ሰላም ዋሉልኝ። ላይክ ሼር ሰብስክራይብ ማድረግ እንዳረሱ